ሄኖክ እንግዲህ ለክሩቤ ጽናትን እንደሚፈልጋት ሲነግረው መቸም ላንተ ልትሆን አትችንም ብሎ ተናዶ ወደ ኪችን ሄድና አንቺ እያለች ሰላም እንዲሆን የለኝም አንቺ እዚህ ቤት የመጣሽው ለስራ እንጂ ማንም ጋር ልታወራኝ ምን ማለት ነው ኪራ ይሏል አንቺ ምንድን ነው ከኔ ጋር ከሌሎቹ ጋር ነው እንጂ ከኔ ጋር ምን በወጣሽ ሲላት፣ በቃ ተይኝ። ከሄኖክ ጋራ ያለሽን ነገር እንድታቆሚ ነው የምትፈልግ። ምን አለኝ አላቀልሽም። ከዚህ በላይ መታገስ አልችልም ሲላት፣ የተሰማ ነገር አለ እንዴ? ያለህ ነገር አለ እወዳታለሁ ሲልሽ ሚሾ፣ ልትወርጂ ነው አላት። አላቅም አንተና እኔ ያለን ልዩነት በጣም ትልቅ ነው አላት። ማለት ነው እኔ እኮ የሚገርመኝ እንዴት እስከዛሬ አላቀሽም ማለት ነው አላት። እንደዚህ አይነት ሴት መሆንሽን አላቀሽም ማለት ነው። እኔ እኮ ምንም አላልኩም ኪራ አለ ጽናት። አንተ ፊት ባሰጪው ኑሮ እዚ ነገር ባልደረሰ። ለማንኛውም ትግስቴ አታስጨርሽኝ፣ ትግስቴ አልቋል እያለ ነበር የነገራት እና እንግዲህ አሁን ሄኖክን የጠረጠረው ምክንያት ሄኖክ ጽናት እንደሚፈልጋት ስለነገረው ነው። በዚህ ላይ ደግሞ እቺ ሀሴት ደግሞ እየተባበረችው ነው ያለው። ለምን እሷ ሄኖክን እያፈቀረች ስለመጣች፣ ሄኖክ ወደ ጽናት እንዲያዘነብልላት የምታደርገውን ድርጊት ከጎኑ እንደሆነች እየተናገረች ነው። ከዛ እንግዲህ እሷ ለመውጣት ስትፈልግ ሊሄድ ነው ስትለው፣ ለሚሄ የምትሄጂበትን መናገር ምን አስፈለገ? እስከፈለከኝ ሰኒዬ ጋ ናኝ አለችው። አንቺ ሴት ምን አድርጊ ነው ምክ ቤት ሽለቅቄልሽ ወጣሁ ምን አድርጊ ነው የምትይኝ? እያላት ነበረ። አትናደድ አለ። አንቺ እኮ ሽሮሩ እንድልሽ ፈልገሽ ነው እያለ ነበር። ያነ ሽሩ የምልልበት ጊዜ አልፏል። በቃኝ። አንድ መርሳት የሌለብሽ ነገር ቢሆን ቢኖር አለ። ምሳ ከፈለክ አለልህ ሀሴት ታቅርብልህ። ባክሽ ውጭልኝ፣ ሂጅልኝ እያለ ነበር። ብንራራቅ የፈለጠ ጥሩ ነው ይላል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛለኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። በቅንነት እንግዲህ ናሆሜም ለካ ወንድሜ፣ ጓደኛዬ፣ አብሮ አደጌ ሳልረዳህ የቀረሁት በዚህ ምክንያት እኔ አሁን ግን ልረዳ እችል ነበር፣ ግን ለምንድን ነው ስልክ የማታነሳልኝ? ስልክ ምታነሳልኝ እፈልጋለሁኝ እያለ ነበር የሚገኘው። እንግዲህ ክሩቤን በጣም እየተናደደ ነው ያለው በነሱ። ይሄ ሄኖክም እንግዲህ ፅናትን ለራሴ አደርጋለሁ እያለ ይገኛል። በዚህ ምክንያት እንግዲህ ብን ብሎ ወጥቶ ጠፍቷል። ክሩቤ ክሩቤ በመጥፋቱ ደግሞ በጣም እያዘኑ የት አደረግከው አንተ ጋር ነበር የጠፋ አንተ ጋር ነበር ሲባል ህዝክሩ እኮ ህፃን ልጅ አይደለም፣ ራሱ ቢጠፋው ቤቱ በእግሩ የሚመጣ ሰው ነው እያለ ነበረ ማለት እያላት ነበረ ማለት ነው። እና ውድ ተመልካቾቼ ፓርት ላይ እንግዲህ ያው ክሩቤ ጠፍቶ እየተፈለገ ነው ያለው። ሀሴት ደግሞ ይሄ ነገር ለምን ይሆናል እንዴት ነው ብላ ለጽናት እየጠየቀቻት ነበር። ሀሴት ሀሴትም እንግዲህ ይሄን ነገር አንቺ ነሽ ብላ ስትናገርባት፣ ሰናይ ደግሞ ለጽናት ደግሞ ጽናት ደግሞ ወደ ሀሴት በመሄድ ምናልባትም ክሩቤን ወደ ቤት ላይመለስ የቻለው ለአንቺ ምክንያት ይሆናል ብላ ስትጠይቃት፣ ምን አድርገሽ ነው እያለቻት ነበረ።

ሀሴት ደግሞ ምን እያልሽ ነው? እኔ እንዴት ምን አደርገዋለሁ እንደዚህ አይነት ነገር ለእኔ አይገባኝም እያሉ ሲጣሉ፣ ሰናይት ደግሞ በመካከላቸው ገብታ ጽናትን ምን ሆነሽ ነው? እንደዚህ ማለት የለብሽም ሀሴ ክሩቤ የት እንደደረሰ ሀሴትን ጠየኳት የምታውቀኝ ይመስለኛል ምን አድርጋው ይሆን እያለች ስትናገራት፣ እሷ ደግሞ እሷ ምን ታደርገዋለች ጽናት ምን ማለትሽ ነው? እንዴት እሷን ትጠይቂያታለች? እያሉ ተከራከሩ። ከዛ በኋላ ክሩቤ ጓደኛ ደግሞ እንግዲህ ፅናትን አፍቅር ያለው ክሩቤ እያለ ካለው በኋላ ነው እንግዲህ እንትን የሚለው እሱ ደግሞ በፍጹም ከኔ ውጭ እንጂ ለአንተ ልትሆን አትችንም እያለው ነበረ። በጣም በሚገርም ሁኔታ ግን እሱ ግን ሳታፈቅረው እንዲያፈቅራት በግዳጅ ፅናትን እወዳታለሁ ወድጃታለሁ እያለ አንድ መድኃኒትም አንድ ላይ እንዲሰጣቸው ስትናገር እንግዲህ እሷም ለጽናት ብቻ መድኃኒቱን ስጪ ስትባል እንግዲህ ሁለታቸውንም ማጠጣት አለብኝ ብላ ወስና እንግዲህ ሀሴት ሁለታቸውም ላይ አጠጥታቸው እንግዲህ እሷም ቤት ሂዳ አልጋ ላይ እንደወደቀች፣ እሱም ደግሞ አዎ ጥሩ ዛሬ አገኘሁሽ እያለ እውነት መስሎት እሷን መጥፎ ነገር ለማድረግ አልጋው ላይ ሲሄድ፣ እሱም እዛ ወርቆ ተኝቶ ሁለታቸውንም በአንድ አልጋ ላይ ስላያቸው ክሩቤ በጣም ተናዶ በዚህ ምክንያት እንግዲህ ወጥቶ ነበረ የሄደው ማለት ነው። ይህን ያደረገችው ደግሞ ሀሴት ናት፣ መድኃኒቱን የጨመረችባቸው ማለት ነው። እሱ ግን ለጽናት ብቻ እንዲሰጣት ነበረ ያዘዛት። አሁን ከዛ በኋላ እሱም እንግዲህ መድኃኒቱን ከጠጣች በኋላ ጽናት ምንም የምታደርገው ነገር የለም እና የምፈልገውን ነገር አድርጌ ቀርጻት አለው እያለ ነበረ ያሰበው። ግን ተንኮሉ ሳይሳካለት ቀርቷል። ፈጣሪ ጽናትን ጠብቋታል። እንግዲህ ጽናትም በንጹህ ልቦና ስለሆነ ምንም ነገር ሳይደርስባት ምንም ሳትሆን እንግዲህ ከዚህ ነገሮች ድናለች ማለት ነው። በጣም ጎበዝ ናት እሷ። አንዳንድ ጊዜ ፈጣሪን በጣም ታምናለች እና ቃልንም ታከብራለች እና ልቦና ስላላት ሰዓት በፍጹም አልተጎዳችም። እንግዲህ እና በዛ መልኩ እንግዲህ እያለ ነበረ። ክሩቤ መድኃኒቱንም ወስዶታል። ባለፈው ለእሱ ለጽናት የተባለውን ውሃ ውስጥ የተጨመረ ውሃውን አጠጣ የኔ ነው እያለችው እንኳ አንቺ ምን አገባሽ እያለ የልክ ነገር ስለነበረበት አንስቶ ጠጥቶት ነበር እና እኔ አመጣልሃለሁ ሌላ ውሃ ብትለውም በፍጹም አልጠጣውም አለም እያዘዝኩሽ ነው እየቀለድኩ አይደለም ሲላት፣ እሺ እሺ አመጣልሃለሁ ብላ ስልኩን ልታመጣለት ስትሄር ነበረ ውሃ ውስጥ መድኃኒቱን ቅልትተጠጣ ቀርታ ካኖረችው ከጽናት ላይ ጨምሮ የጠበቃት እና ስልኩን አንስቶ እሱ ዘወር ብሎ ሲሄድ፣ ድንገት ክሩቤ ወደ ኪችን ይመጣል። ከዛ ውሃው አምጭልኝ እያልኩሽ እየጠራውሽ ነበረ ሲላት አልሰማውህም። እሺ ቆይ አሁን ልቅዳል ላምጣልህ፣ ብትለው ክሩቢ ግን ይሄንን እጠጣዋለሁ፣ የተቀዳውን ውሃ እጠጣለሁ፣ ሲል ሲያዛት አረባክ ይሄ ለእኔ የተቀዳ ነው ብትለው፣ አረባክሽ ብሎ አንስቶ እንግዲህ ክሩቤ እንዳይጠጣው ብትከላከልበትም፣ ግን ፈጣሪ ያዘዘው ሆኖ አንስቶ ውሃውን ክሩቤ ጠጥቶታል ማለት ነው። ከዛ በኋላ ሳላ ላይ ሄዶ ራሱን አሞት ራሱ ምን ነቅቶኝ ነው እያለ ቁጭ ብሎ ከተወሰነ በኋላ ራስን ጽናት ጽናት እያለ እየተጣራ ነበረ። በዛው ተኝቶ ሲል ጽናት ሲል የሰማችው እንግዲህ እየሮጠች ስትሄድ ምን ሁነሽ ነው ስትለው ራሴን በጣም አሞኛል ንቃ ያለች ብትቀዘቅሰውም በፍጹም አትረብሽ ሰዎችን እያለችውም ነበረ። በዛን ሰዓት እንግዲህ እሱ ምን ሆኜ ነው እያለ እያለ ነበረ። በዚህ ሁኔታ ለምን ትተኛለህ? ወደ ሐኪም ቤት መሄድ አለብህ። ሐኪም ቤት ይዘንህ እንሂድ እያለችው ብትልም አትረብሺ ልተኛበት እያላት ነበረ። ሐኪም ቤት መሄድ ካልፈለግ እሺ ብላ እንግዲህ ትራስ ምናምን አምጥታለት ሳሎን ላይ አስተኝተዋለች። ከዛን ናሆሜና ትደውልላቸውና እስኪ ልንገራቸው ብላ እንደዚህ ሆኗል ብላ ትደውልላቸዋለች። ስለዚህ ድምፃችሁን ደግሞ አትረብሺ አትቀስቅሺ ብሎኛል ብላ ፈርታ ደግሞ ስታስታውስ፣ በቃ ቁጭ ብዬ ልጠብቀው ብላ ቁጭ ብላ እየጠበቀችሁ ነበረ። ናሆም ደወነና የት ናዎች እያለስጠቃት አጠገቦቹ እያለች ንገት ይነቃና፣ ሲነቃም እሷን ፊት ለፊት ያያታል። ከዛ ተነሳ እንዴ ብላ ስትጠይቀው፣ ወደ ኪችን ስትሄድ እንግዲህ መልሶ ተኝቶ ነበር ያገኘችው ይህ ጓደኛዬ ምንድን ነው የሆነው? እያለ እሱም ናሆሜም እየተጨነቀ ነበር። እና በጽናት ቦታ ላይ ቁጭ ብሎ ያገኘው ጓደኛውን ምን ተፈጥሮ ነበር ሲሉት፣ ደግሞ እሱ ደንግጦ ምንም አልተፈጠረም እያለ ነበር። እኔ ፍቅር ይዞኛል ስለዚህ ከጽናት ፍቅር ይዞኛል እያለው ልብ አንተ ደግሞ በየቀኑ ነው እንደ ፍቅር የሚይዝህ አለው፣ እና ቀለደበት ማለት ነው ሲነግረው እንግዲህ እውነትም እውነትም ቢነግርህ ለሊትም እንቅልፍ አጥቻለሁኝ፣ ከባድ ፍቅር ይዞኛል ብሎ ሄኖክ ይነግረዋል። እንደገና ከዛ እሱም ክሩብ ከማን ነው ፍቅር የያዘ አለ ክሩቤ፣ ከማን ነው ፍቅር የያዘ ብሎ ሲጠይቀው ከጽናት አለው ጊዜ ክሩቤ በጣም ተናደደና በፍጹም ሄደ ገማ ሊሆን አይችልም፣ ጽናት ለአንተ ልትሆን አይገባትም ብሎ ወደ ኪችን እየሮጠ ሄድና ጽናት፣ በዚህ አጋጣሚ ነው እንግዲህ፣ ምንም የምታውቀው ነገር የላትም። በወጣ በጎባ ቁጥር እየተጨቃጨቃት ነበረ ክሩቤ እና አንቺ ምን እያደረግሽ ነው ያለሹ እያለ እሱን እንግዲህ በማታውቀው ነገር እየጠየቃት ነበረ። ክሩቤም ወደ ኪችን ሂዶ በቤቴ ላይ ይህን ነገር ማድረግ አትቺ ብፈልጊ መሄድ አለብሽ ሲላት ምንድን ነው እሺ ራሴን አስተካክዬ እሄድልሃለሁኝ እያለችው ነበረ። ሳሎን ልጁ ቴሌቪዥን እያየ ነበር እና ከዛ ምንድን ብለው ምንድን ነው ይህ የስራ ቦታዬ እኮ ነው፣ እባካ፣ አትረብሸ ልስራበት እያለችው ነበረ። እሱም ደግሞ እንግዲህ ካንቺን ብሶ ደግሞ እንደዚህ የምትይብኝ እያለ አላዘብሽም እያለ ነበር። ራሱን ከፍ ከፍ እያደረገ ነበር። እሱም ከዚህም ሰውዬውም ሲናገር ኮስተር እያለ ነበረ የሚናገርባት የነበረውና እንደዚህ አይነት ሴት እንደ አንቺ አይነት ሴት ብቻ አይደለም አይቸማቀውም እያለ ነበር። ክሩቤ እንግዲህ ስለ ጽናት ጽናት እንዳላትና በጣም ቁም ነገረኛ እንደሆነች ሁሉን ነገር ያቃታል። ግን አሁን ለምንድን ነው ሀሳቧን የቀየረችው እያለ ግራ እየተጋባ ነው። ጽናት አንቺ እኮ ጠንካራ ነበርሽ፣ ግን ለአንቺ ብዙ እኮ መስዋዕትነት ከፍለሽልኝ ነበረ። ለምንድን ነው ይሄ ነገር በሀያ አራት ሰዓት ውስጥ ሀሳብሽን የቀየርሽበት ምክንያት አልገባኝም። ግራ ገባኝ እኮ እያለ ሁልጊዜ የሚጠይቀው ጥያቄ እያመጣበት ነበረ ከዛ ወደ ጽናት ብሶቱን ከተናገረ በኋላ እንግዲህ እሱም ከቤት እንደወጣ አልመጣም ማለት ነው። ክሩቤል የት ሄደ እያለች ምን አድርጋችሁት ነው እያለ ጽናትም ሀሴትን ስትጠይቀው ሄኖክንም ሄኖክም እንዴ ህፃን ልጅ ነው እንዴ ቤቱን እኮ ያውቃል በእግሩ ይመጣል። እንዴት ነው የምትጠይቅኝ? እያለ ነበረ እንዴ በእግሩ የሚመጣን ሰው እኔን የኒየት አደረግሽው ብለሽ የምትጠይቅኝ ሲል ፅናት ግን ሀሴትን ባንቺ ምክንያት ነው እሱ ቤቱን ለቆ ጥሎ ወጥቶ አያቅም። ስለዚህ ለምንድን ነው ብላ ስትናገር፣ እና ሆሜም እንደ ወይኔ ጓደኛዬ፣ አብሮ አደጌ፣ አንድ ቀን አንተ ጎበዝ ነህ ራስን ጠንካራ ነህ እያልኩኝ ቦታ ሰጥቼ ሳልሰማህ ነበረ። አሁን የሚሰማህ ስታጣ ከፊታችን ጠፋህብን። ይቅር አድርግልኝ ስልክ አላነሳልኝ አለ እያለ ነው እንግዲህ ከጓደኛ ሐቁን አልጠበቁበትም እያለ ነበረ እሱ በጣም እየተናደደ ነው ጽናት እንግዲህ በቀና አስተሳሰብ አሁንም ክሩቤ እንደው የት ሄደ እያለች እየተጨናነቀች ትገኛለች ክሩቤና ጽናት ሲጣሉ ናሆሜ ለሁለታቸውም ሳያዳላ እውነታውን ጽናት ስታጠፋ፣ ጽናት አጥፍታለች፣ ክሩቤ ሲያጠፋ፣ ክሩቤ ነው እያለ ሚዛናዊ ለሁለታቸውም አንድ ጓደኛ ሆኖ የሚሰጥ ልጅ ነው። በጣም ያስተዋይ ነው። አሁን ግን ድንገት ክሩቤ ተነስቶ መጥፋቱ በጣም እንትን እያለ ነው። ጽናትንም ምንጊዜም ቢሆን በጣም ብርቱ እንደሆነች እየተናገሩላት ይገኛሉ። እና በዚህ ናሆሜ ለመራዊት ፅናትና ጥፋተኛ እያለች ስትል መራዊት ደግሞ ድብቅ ሚስጥሩን ላለማውጣት ስትል አትቸኩል፣ ለውሳኔ እባክህ አትውቀስ እያለች እሱን እያስተነተችው ነበር መራዊት። መራዊት ደግሞ የማትናገረው ቃል ስላስገባቻት ስለሆነ ቃል ስላስገባቻት ለናሆሜ ለማንም እንደማትናገር ቃል ስለገባች ነው። ለምትነግረው እያልፈለገችው ግን ሀሳቧን ልታስቀይራት እንደማትችል ሰምታታለች። ስለዚህ ይህ ነገር ደግሞ አሁን በጣም ሁላቸውንም እንትን እያላቸው መራዊትም እንግዲህ ተስማምታ እስካሁን ምንም ነገር አልነገረቻቸውም ማለት ነው። ጽናት እንግዲህ ውሳኔ ሽንቀይሪ ተይ እያለቻትም ነበረ ጽናት ግን በፍጹም ልትቀይር አልቻለችም። ዛሬ እንግዲህ እንደምታዩት እንደዛ ሆኗል። ሩቤ ደግሞ እየከፋው ብሶት እየተጨማመረበት፣ ሄኖክ ከመጣ በኋላም ቅናት እየተጨማመረበት ነው ያለው። እንግዲህ ፅናት እውነቱን መናገር አለባት እያላችሁ ነበር ሁላችሁም። ክሩቤን ቤቱን ጥላለት እንድትሄድና ቤቱን በሰላም እንዲኖር እየጠየቀ ነበር ጽናትን። ሀሴት ደግሞ ክሩቤን ሄኖክን እያገዘችው ትገኛለች። ለምን ሄኖክን እያፈቀረችው ስለመጣ ሄኖክ ወደ ጽናት እንዲሄድላት ትፈልጋለች ማለት ነው። እንግዲህ በዚህ ሁኔታ ግራ የተጋባው እሱም ቤቱን ለቆ ብን ብሎ ሂዷል ማለት ነው። በጣም ያሳዝናል። እንግዲህ ውድ ተመልካቾቼ ክሩቤ አሁንና ጽናት እውነቱን ባለመገላለጻቸው ትልቅ ነገር ላይ እየደረሱ ነው። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። አሰላሙ አሌይኩም። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። መልካም ተምኝላችሁ